ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አርማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ የሆነን መረጃ ነው በዚህ ሰዓት በዚህ ደቂቃ ይዤላችሁ የመጣሁት እንግዲህ በዛሬው ዕለት በመላው አገሪቱ ላይ ማለትም በመላው ኢትዮጵያ ላይ ተግባራዊ የሚደረግ አዲስ ረቂቅ አዋጅ አዲስ መመሪያ በዛሬው ዕለት ይፋ መደረጉ ሲሆን ተመልክተናል። ይህንን መመሪያ ተግባራዊ የማያደርግ እርምጃው የከፋም እንደሆነ ነው የተገለጸው። ምናልባትም ይህንን እርምጃ በኢትዮጵያ ለመጀመሪያ ጊዜ የተቀመጠ እንደሆነም ተመልክተናል። ታዲያ እናንተም ይህንን አዲስ ረቂቅ አዋጅ አዲስ መመሪያ ለብዙ እህት ወንድሞች እንዲደርስና መመሪያውን በደንብ ተግባራዊ እንዲያደርጉት ስል በትህትና እጠይቃለሁ። በሌላ በኩል ደግሞ ገንዘብን በሚመለከት አዲስ መረጃ በዛሬው ዕለት ተሰምቷል። በዚህም በርካታ አካውንቶች መታገዳቸው ተሰምቷል። ዝርዝር መረጃውን ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዘን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ በዛሬው ዕለት ገንዘብን በተመለከተ አዲስ መረጃ መውጣቱን ተመልክተናል። የእሱን በማስቀደም ወደ እናንተ እናደርሳለን። እንግዲህ በዛሬው ዕለት በርካታ አካውንቶች መዘጋታቸው አንዳንድ መረጃዎች እየወጡ ይገኛሉ። ይህም ከህገወጥ የገንዘብ ዝውውር ጋር በተያያዘ ሲሆን እንደሚታወቀው በሀገራችን ኢትዮጵያ ህገወጥ የገንዘብ ዝውውርን በተመለከተ በየጊዜው የሚወጡ አዳዲስ መመሪያዎችና አዳዲስ መረጃዎች በስፋት እየታዩ ይገኛሉ። መንግስት የውጭ ምንዛሬ አስተዳደር ስርዓትን ህጋዊ መልክ ለማስያዝ ፖሊሲና አሰራር እየዘረጋ ባለበት ወቅት ሪፎርሙን ለማደናቀፍ በሚሞክሩ አካላት ላይ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ከሰሞኑ መግለጫ አውጥተው እንደነበር ይታወቃል። ታዲያ በዛሬው ዕለትም የፋይናንስና ደህንነት አገልግሎት የወጣው መረጃ እንደሚያመላክተው ከሆነ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳለ አሰፋ ለአሃዱ እንደተናገሩት እነዚህ ሪፖርቶች ተከትሎ በተደረገ ማጣራት ገንዘቦች በከፍተኛ ሁኔታ ዝውውር እንዳያደርጉ መታገዳቸውን ነው ባለስልጣን መስሪያ ቤቱ የገለጸው። ከተለያዩ ተቋማትና ባለድርሻ አካላት ለሚቀርቡ ሪፖርቶችና የድጋፍ ጥያቄዎች እየተበራከቱ መጥተዋል ያሉት አቶ እንዳለ፣ አገልግሎቱ እነዚህን የእርዳታ ጥሪዎች በተገቢው መልኩ እንደሚቀበልና በቀጣይ በትብብር እንደሚሰራም ተናግረዋል። የፋይናንስ ደህንነት አገልግሎት ባለፉት ስድስት ወራት ውስጥ 2483 የገንዘብ ዝውውሮችን በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ውስጥ ማድረጉንና ማሳገዱን ነው በዛሬው ዕለት የተገለጸው። አገልግሎቱ በሕገ ወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለሕግ አስከባሪ ኤጀንሲዎች በማቅረብ በንቃት እየመረመረና ሪፖርት እያደረገ መሆኑን ለአሃዱ ገልጿል። ይህ ገንዘብ ህገወጥ የሰዎች ዝውውር፣ በሙስናና በሌሎች ህገወጥ ተግባራት ጭምር ከከባድ ወንጀል ድርጊቶች ጋር የተገናኘ ነውም ተብሏል። የፋይናንስ ደህንነት አገልግሎትና ከባንክ ጋር ከሌሎች የፋይናንስ ተቋማት ጋር በመተባበር አጠራጣሪ የፋይናንስ ግብዓቶችን በማጣራት በህገወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉንም አስረድተዋል። ባንኮች አጠራጣሪ ግብይቶችን ሲኖሩ ሪፖርቶችን በማቅረብ ገድ ቁልፍ ሚና ይጫወታሉ፣ ያሉት ስራ አስፈጻሚው፣ ከዚህም አልፎ በጥልቀት በመመርመር የሽርክና የገንዘብ ማጭበርበሮች አካውንቶች መዘጋታቸውን ዘዴዎችን ለመለየት ለማስቆም ከፍተኛ አስተዋጽኦ ያደርጋል ማለታቸውን አሀዱ ዘግቦት መረጃውን ወደ እናንተ አደርሰናል። በሌላው መረጃችን በመላው አገሪቱ ላይ ከዛሬ ጀምሮ ተግባራዊ እንዲደረግ አዲስ መመሪያ አዲስ ትዕዛዝ መተላለፉ ተሰምቷል። ታዲያ ይህንን ተግባራዊ የማታደርጉ እህት ወንድሞች ከፍተኛ የሆነ ጫና እንደሚደርስባቸው ነው መረጃው የሚያመለክተው። አልሰማንም አላየንም የሚለው ነገር ከዚህ አይነት ቅጣት የሚያድናችሁ አለመሆኑን ነው መረጃው የሚጠቁመው። እንግዲህ በአገራችን ኢትዮጵያ ከጊዜ ወደ ጊዜ ከቀን ወደ ቀን አዳዲስ መመሪያዎችና አዳዲስ ትግበራዎች ረቂቅ አዋጆች ተግባራዊ ይደረጋሉ። እነዚህን ተግባራዊ ያልማድረግ ወይንም እነዚህን የሚወጡትን አዳዲስ መመሪያዎች በችልተኝነት ማለፍ ከፍተኛ ዋጋ እንደሚያስከፍል በተለያዩ ጊዜያት እየተመለከትን እንገኛለን። በዛሬ ዕለት የወጣው መረጃም የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ አዲስ ረቂቅ አዋጅ መሰረት በህንፃ ግንባታ ወቅት ያደጋ ጊዜ መውጫ አንሳሰርና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከሶስት እስከ አምስት ሚሊዮን ብር ቅጣት አሁን ላይ በከፍተኛ ሁኔታ አራት አምስት እጥፍ ማደጉ ነው የተነገረው። ታዲያ ይህን ይህንን ቅጣት ማለትም ይህንን ተግባራዊ በማያደርጉ ሰዎች ላይ አራት አምስት እጥፍ ቅጣት መደረጉ የከፋ ያደርገዋልም ተብሏል። እንግዲህ የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ ገዛሃኝ ደሲሳ ለአህዱ እንደገለጹት ይህ የገንዘብ ቅጣት እንዲሻሻል የተደረገው መመሪያዎችን የማያሟሉ አካላት ቁጥር ለመቀነስ እንዲሁም ሕንፃዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ እንደሆነም ነው የተገለጸው። ታዲያ ይህንን መመሪያ ተግባራዊ የማያደርጉ ማንኛውም ግለሰብ ማለት ነው እስከ 60 ሚሊዮን ብር ቅጣት እንደሚደርስበት ነው በዛሬው ዕለት አዲስ መመሪያ ይፋ የተደረገው። በከተማዋ በ2016 በተደረገው ዳሰሳ ከ52600 በላይ ህንፃዎች ይገኛሉ ያሉት ምክትል ዋና ዳይሬክተሩ በነዚህ ህንፃዎች ላይ በአራት አመቱ የሚደረግ ፍተሻ አሁን ወደ ሁለት አመት ዘቅ እንዲል መደረጉን ጨምረው ተናግረዋል። አዱም በዚህ አዲስ አሰራር መሰረት ምን ያክል ገንቢዎች ተጠያቂ ተደረጉ? ሲል ላነሳው ጥያቄ ጥያቄያዊ መረጃዎችን ከመስጠት የተቆጠቡት አቶ ገዛሃኝ ነገር ግን ከህንፃዎች የአደጋ ጊዜ መውጫ ብረት መስፈርቶች ወይንም ስታንዳርድ ጋር በተያያዘ የሚወሰነው የህንፃው ከፍታና የሚይዘው ክብደት ነው ሲሉም ተናግረዋል። ይህ መስፈርት የሚሰራው ለአገልግሎት ሰጪ ተቋማት ከ12 ሜትር ማለትም ከ12 ሜትር እና ለመኖሪያ ቤት ከ20 ሜትር በላይ የሆኑ ህንፃዎች ላይ መሆኑንም አብራርተዋል ሲል በዛሬው እለት ከአህዱ ያገኘነው መረጃ ይህንን ይመስላል። እንግዲህ፣ ይህ መረጃ እጅግ በጣም ወሳኝ ጠቃሚና ጠቋሚ የሆነ መረጃ ነው። ለብዙ ኢትዮጵያውያን እንዲደርስ በተለይ ይህንን አዲስ መመሪያ አዲስ ረቂቅ አዋጅ ተግባራዊ ካላደረጉ ከዚህ በፊት እስከ 5 ሚሊዮን ብር የነበረው ቅጣት እስከ ስልሳ ሚሊዮን ብር ከፍ ያለ ስለሆነ እጅግ ከፍተኛ ጥንቃቄ እንዲያደርጉ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ የቻላችሁትን አድርጉ፣ እያልኩኝ ቪዲዮ ላይክ ላይክ ሸርሸር እያደረጋችው ለብዙ ኢትዮጵያውያን እንዲደርስ አድርጉት። ቻናላችን አዲስ ከሆናችሁም ሰብስክራይብ ማድረጋችሁን አትርሱ፣ እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።